ውዶች እንግዲህ ሀይሚ በጠዋቱ መልእክት አስተላልፋለች። መልእክቱም ፈስ ያለው ዝላ አያቅም፣ ብላለች። እውነት ነው፣ ገና ለገና ዱባይ ትሄዳለች ተብሎ እሷ ላይ ሚሴሮ ሴራ በጣም የሚደብር ሴራ ስለሆነ ይሄን እንዲያውቁ ለአንዳንድ ልጆች ነው ይሄን መልእክት እያስተላለፈችው ማለት ነው። ከሁለት ወይ ከሶስት ቀን በኋላ ሀይሚና ቡራ ወደ ዱባይ ይሄዳሉ ማለት ነው። ትላንትና ደግሞ በጣም በሚገርም ሁኔታ ቡራ የሀይሚን ፓስፖርት አልመለሰውም። አለመመለሱ በጣም ደስ ምሎኛል። ሁሉን ነገር ለማስተካከል ነው ፓስፖርቷን የወሰደው ማለት ነው። አዎ ቡራ ይቸኩላል፣ ለውሳኔ ቅርብ ነው። እግዚአብሔር ደግሞ ልቦና ይስጠው ነው የሚለው በቾኮላ ሰው ብዙ ነገር እንደሚያጣ ቢያቅ ጥሩ ነው። እና እሱ በንዴት ነው እሷን ለማናደድ ብሎ ነው እንጂ ትኬት ቀድጃለሁ አለው ያለው ትኬቱን አልቀደደውም። ቤተሰብ እንደሰማሁት ከሆነ ማለት ነው። በጣም ነው ደስ ያለኝ። ሀይሚን ጥሎ ለመሄድ አይችልም። ሀይሚዬም እንግዲህ እንደሰማችሁ ብሩኬ ቢሄድም እኔ እከተለዋለሁ ብቻህን ምንም ነገር የምታደርገው ነገር የለም ብላለች። እሳይ እኔ በጣም ነው ደስ ያለኝ። እውነቷን ነው። መከተል ነው ያለባት። እንደውም እኔ የሚገርማችሁ ነገር ብሩኬ እንኳን ብቻውን ከሄደ እንደው እንደምንም ብዬ አፈላልጌ ቦታውን ነው ምሰጣት እንደ ጥሯት እንኳን ቤር አጋጣሚ ማለት ነው። ግን አጋጣሚ ሆነ ምንም አይሚን ጥሏት አይሄድም። ለምን ትልቅ ማስታወቂያ አለ ሰፕራይዝ ማለት ነው። ቤተሰብዬ፣ ሀይሚና ብሩኬ የሚያስተዋውቁ ሰፕራይዝ አለ። እሱን ያስተዋውቃሉ ማለት ነው። ለዛም ነው አብረው የሚሄዱት። በዛውም ስራ ይሰራሉ፣ በዛውም ዱባይን ያያሉ ማለት ነው። ዝም ብሎ አይደለም ዱባይ የሚሄዱት፣ ለስራም ነው ዱባይ የሚሄዱት ማለት ነው። እኔ ለሀይሚ አንዳንድ ነገሮችን እነግራለሁ ባሁንሳም ማለት ነው። እባካችሁ ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ ሀይሚ ጋር እንዲደርስ አድርጉልኝ። ወዳጅ መስሎ ጠላት ስላለ ሀይሚ እዛ ዱባይ እንኳን ከሄደች ማንኛውም ሰው እኔ ልጋብዝሽ፣ እኔ ላግኝሽ ቢላት እንኳን መሄድ እንደሌለባት ነው የምናገረው። ለምን ብዙ ሰዎች ያው አንዳንድ ልጆች ያው ብሩኬን የሚፈልጉ ስላሉ ለእኔም ብዙ ብዙ መልእክቶች ስለሚደርሰኝ ሀይሚ እዛ ስትሄድ ተጠንቅቃ ራሷን ጠብቃ መጓዝ ነው ያለባት ማለት ነው። አይታወቅም ሰው ምን እንደሚያደርግ ውዶቼ፣ እውነቴን ነው የምናገረው። በአሁኑ ሰዓት ሰው ክፉ ሆኗል። የእናት ልጅ ራሱ መግባባት ያልቻልንበት ዘመን ነው ያለው። ከእናት ልጆቻችን ከእናት ልጅ ጋር ማለት ነው መግባባት ያልቻልንበት ዘመን ስለሆነ ሰው ሊያጠቃትም ስለሚችል መጠንቀቅ እንዳለባት ነው የምናገረው ማለት ነው፣ ውዶቼ ያው ሁለቱ ጥንዶች በጣም ደስ የሚሉ ናቸው። ክፉዋቸውን አያሰማን ወይም ምንም ነገር እንዲሆኑ አንፈልግም። ትላንትና ብሩኬ የተናገሩ ነገር በጣም ምርጥ ንግግር ነበረ። እስካለን ድረስ ህይወታችንን ፎ አድርገን ተዝናንተን መኖር ነው ያለብን ነው ያለው። ህይወት ሁሉ ይቀጥላል፣ አንድ ቀን ደግሞ ይቆማል። ስለዚህ ራሳችንን ዘና አድርገን መኖር እንዳለብን ነው ሲናገር የነበረው። ከዚህ በኋላም ሀይሚ እንድትጎዳው ወይም በፕራንክ ሆኖ መጥፎ ነገር እንዳይደራረጉ በጣም እየሰጋነ ያለው የሀይሚን ፕራንክ ከባድ እንደሆነ እሱ ያውቃል። ግን እሱ ደግሞ ትግስት ስለሌለው ወይም ለውሳኔ ደግሞ ቅርብ ስለሆነ ሀይሚን ለምታደርጋቸው ፕራንክ ጠንቃቃ መሆን አለባት ብዬ እናገራለሁ። ቤተሰብ ለምን እንደዚህ አይነት ሰዎች ውሳኔ ላይ ሲወስኑ በጣም ከባድ ናቸው፣ እና ትናንትና ሰምታችኋል። በማርያም ነበር ሲሚል የነበረው እኔ ውሳኔ ከወሰንኩኝ ከባድ ነው። ካኩረፍኩም እንደዛው ነኝ ቶሎ አልመለስም ብሏል። ስለዚህ ምንድን ነው ሀይሚ ከዚህ በኋላ ላላት ላላት ነገር ጥንቃቄ ብትወስድ ይመረጣል ነው ምለው። ሀይሚ የኔ ፍቅር የኔ ማር ትላንትና እንዴት እንዳሳዘነችኝ ውስጤ ስፍስፍ ነው ያለው። እኔ በጣም የሚገርማችሁ ነገር ሀይሚ ብሩኬን ኃይለኛ ፕራንክ ስታደረገው ብዙም አልናገርም፣ ግን በቀደም ትላንትና በቀደም ነው የተናገርኩት ሀይሚ ማለት ነው። ተናግሪያትም አላቅሚያ ሁሉ ፕራንክ እንኳን ስትሰራ ማለት ነው እና ትናንትና ብሩኬ ለሷ ለሰራ ፕራንክ በጣም ነበር ስንጨረጨር ነበረው። ለምን ብሩኬ ቀድሞ ስላልነገርም ማለት በጣም ተንጨረጨ። እንዴት ብሩኬ እንደዚህ ይናገራል? እንዴት ብሩኬ እንደዚህ ያደርጋል? እያልኩኝ በጣም ተናድጄ እንዴ ምናምን ብዬ ነበር። ግን ደስ የሚለው ነገር ያው ፕራንክ እንደሆነ ተናገረ ማለት ነው። እንደዚህ ነው፣ ወዲያው ፕራንክ ስሰሩ ወዲያው መናገር ነው ያለባችሁ። ለምን እናንተ መሀል በጣም ብዙ ሰዎች እናንተን ለማጣላት ስለሚፈልግ፣ እናንተ ደግሞ ለእነዚህ ሰዎች ቦታ መስጠት እንደሌለባችሁ ነው ማድረግ ያለባ ባችሁ ጥሩ ጥንዶች ናቸው፣ ምንም ይወጣላችሁ። ጥንዶች አይደሉም፣ ስራ ነው የሚሄዱት። ስራቸውን ሰርተው ከዱባይ በሰላም እንዲመለሱ እንጸልያለን ማለት ነው። እውነቴን ነው የምናገረው። እኔ ሀይሚዬ ባገኛት በጣም ቆንጆ ቆንጆ ምክሮችን እመክራን ነበረ፣ እንደ ታላቅ እህትነት እግዚአብሔርን ነው ምላችሁ። እና መጠንቀቅ እንዳለባት ሰውን ብዙም አለማመን። እውነቴን ነው የምናገረው። ሰውን ብዙ ማመን የለባትም ሀይሜ። የሆነ ሰውም የማመን ነገር አለባት። እውነትቴን የምናገር ሰሆን የሆነ ታምናለች። ቶሎ የምታምንበት ነገር አለ። ይሄ ከባድ ችግር ነው የብሩኬ ደግሞ ቶሎ ውሳኔ መውሰድ ከባድ ችግር ነው። ይሄኛውን ነገር ማስተካከል ተነጋግሮ ማስተካከል እንዳለባቸው ነው እውነቴ መረዳት ያለባቸው ማለት ነው። ያው ዱባይ ሂደው ብዙ ቪዲዮችን እንደሚሰሩ ብዙ ነገሮችን እንደሚያሳዩን አንጠራጠርም ማለት ነው። መልካም ጉዞ ነው የምላቸው። እግዚአብሔር ከነሱ ጋር ይሄድ። ደስ የሚል ታይም እንደሚያሳልፉ እናውቃለን። ያው ዱባይ ያላችሁ ደግሞ እህቶቻችን እናንተ ምርጦች ናችሁ። ሁላችሁም ማለላ ሁላችሁ ምርጦች ናችሁ እኮ የዱባይ ሴቶች እኮ እኔ ማርያም በጣም ነው የምወዳችሁ። ግን አንዱ ለሶስት አሉ ትንሽ ብሩኬን በቃ ጆፌ የሚጥሉበት ለዛ ነው እንጂ የዱባይ ሴቶች በስማም ሰው ለመቀበል አንደኛ ናችሁ። እንግዲህ ሀይሚያና ብሩኬን ቡሩኬን በደንብ እንደምትቀበሉ አንጠራጠርም። በተረፈ በጣም ነው መወዳችሁ በጣም ነው ማመሰግነው። የማዳም ቅመሞችም ሁላችሁም፣ በአለም ዙሪያ ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች መልካም ጾም እላችኋለሁ ማለት ነው። ለሙስሊሞችም እንደዛው እወዳችኋለሁ አከብራችኋለሁ። ባይ ባይ። ላይክ አድርጉ እንዳይረሳ።